ኖ አርፈሽ ቁጭ በይ፣ መረበሽ የለም። ከዚህ በኋላ ምንም ጥርስሽን አላመመሽም። አርፈሽ ቁጭ በይ። ኖ ኖ ኖ፣ በቃ አሁን እጅሽን አጣምርሽ፣ ማንንም ሰው እንዳትነኪ ቁጭ በይ።

ለክስክስ በዚህ ሁኔታ ላይ የሚያስጠላ ኮሜንት የሚኮምት አለ እንዴ? አሁን ሆስፒታል ነው። ፓስፖርትሽን የሚይዘው ሆስፒታሉ ነው፣ አንቺ አደለ። ኦኬ አንቺ መታከም ነው። እዛ ሆስፒታል ትይዣለሽ፣ ትታከሚያለሽ ፓስፖርትሽ አንዴ አዳምጪኝ። ነጭ ኖ አቁም። ያውልሽ አሁን ምንም ነገር መረበሽ የለም። ሁሉም ሰው ተናዶብሻ። እሺ አው ያውልሽ፣ አሁን ያውልሽ፣ ነጭ እኔ ነይ ብለሽ መጥቻለሁ አይደል። አሁን ሆስፒታል ትያለሽ። እዛ ሆስፒታል ውስጥ ፓስፖርትሽ የሚሰጠው ለሆስፒታሉ ነው። በዚህ ሀገር ፓስፖርት በእጅ አይያዝም። አንቺ መያዝ ህጉ አይፈቅድም። እሺ እኔ ልጄ እቤት ናት እ እሱ ያወቅሁ ነው በፊት ነው የጠየቁ ነው። እዛ ሰራ ቁጥሩ ስልክ እየሰጠች እኮ እሷን ትያቸው። እነዚያ ደላሎቹን ትያቸው። እነሱን ከጭንቅላታቸው አውጫቸው ደላሎቹን። አንቺ ሆስፒታል ከታከምሽ በኋላ ሁላችንም ስብስብን፣ ደላሎቹ እቤት ደግሞ እንሄዳለን እ በቃ እንደዚያ ነው እንጂ የምናደርገው መማታት፣ ሰው መማታት ነው

አሁን የሉሽ አሁን ፓስፖርት የሚይዘው ማን ነው ዶክተር? አሁን ሐኪም ቤት የምትሄድ ከሆነ ዶክተር ነው መያዝ ያለበት። ዶክተሮቹ ጋር ነው የሚሆነው። ታያቸው አሁን፣ ወይኔ አሁን አውጥቼ አይደል በቃ ይሄ የሸጡሽን ሰዎች የሸጡሽን ሰዎች እኔ ሳሪ ይኸው ኪያ ይምጣ ብለሻል ነበር ኪያ መቷል። እኛ የሸጡሽ ሰዎች ነው። እነዚያ አንቺን የመቱሽ ሰዎች ጋር እንትን እንሄዳለን። አሁን ምን አሉ መሰልሽ ፖሊሱ ምናምን መሰልሽ፣ አሁን እዚህ ይገርም ነበረ ፖሊሱ እራሱ ምን አለ መሲ እና ኪያ ሆስፒታል ውሰዷት እና ፓስፖርቷን ለጥርሷን እንድትታያ አድርጓት፣ ጤኗን እንድትታያ አድርጓት እና ከዛ በኋላ መሲ ብሯን ስጫት አለኝ። ፖሊስ ነው ያለኝ ለኔ። እሺ ከዛ ፓስፖርቷን ግን ዶክተሮቹ ናቸው የሚይዙት። ከዛ ከሆስፒታል ታክማ እስክትጨርስ ድረስ ጤኗ እስኪስተካከል ድረስ መውጣት የለባትም። እነዛ ደላሎቹ እንደማ አሁን እነዚህ ፖሊሶች ሁን ያን ከፊት ለፊታችን ያለው ፖሊስ ነው፣ አይሹ እነዚህ አሁን እየፈለጓቸው ነው። እሺ፣ እሺ፣ እሺ ሰማሁ ነው ቀጣል የሳራስ ምንድን ነው ቀጣይቺ? የሳራ የዋናዋ ደላሏ እኮ ይሄም፣ ነጩ መኪና እኮ ሳሪ ጋር እየሄደ ነው። እነዚህ ነጩ መኪና ያኛው አሁን ቀድሞን ይሄዳ፣ አይሹ ያ ነጩ መኪና፣ እነዛ አሁን ሳራን ይፈልጓታል፣ ደላሏን ማለት ነው። ገባሽ ደላሏን እነዚህ ያመጧት ትታል። ወደ ፖሊስ አባይ አንቺ ደግሞ ህክምና ሆስፒታል ትሄጂና ከዛ ታክመሽ ከጨረሽ በኋላ ቆንጆ ስራ ረጁ አግኝታለሽ አለች። ረጁ ማለት እሷ ነው። ከዛ ትገቢያለሽ። በቃ እሺ ብዬ የሰራሁ ነው። ሚስት ባል ብቻ ነው ቸገረኝ። እሺ ቀጥል እኔ ለምንድነው በታረስኩ በኋላ ቀጥቅልና ከዛ ዘይትኝን ከተወለደ አሁን ሳራ እንጠራታለን። ደስንት ወር ነው እንኳን ትንሽ ነው ያለ በቃ አሁን እኮ አሁን ነጩ አዳምጭ። አሁን እነሱን ታያቸው። እነሱን አሁን ፖሊሶች አመቷታል። አንቺ አሁን ሆስፒታል ውስጥ ስትገቢ ፓስፖርትሽ ለአንቺ አይደለም የሚሰጡሽ፣ እንትን ዶክተሩ ነው ፓስፖርትሽ የሚይዘው። እሺ ከዛ አንቺ የሚያምሽን እዚህ ጋር ምን ያደርሽ? በደለኛ አይደለሽም። አንቺ አንቺ እኮ በደለኛ አይደለሽ። አንቺ በጣም ጥሩ ሰው ነሽ ነሽ ነበር ነሽ ነው